መጽሐፈ ጦቢት ምዕራፍ ስድስት በመንገዳቸውም ሲሄዱ ፈሳሽ ውሃ ወዳለበት ወደ ጤግሮስ ማታ ደረሱ። በዚያም አደሩ። ያም ልጅ ሊታጠብ ወረደ። ከውሃም ውስጥ ወጥቶ አሳ ተወረወረ፣ ያንንም ልጅ ይዞ ይውጠው ዘንድ ወደደ። መልአኩም ያንን አሳ ያዘው አለው። ያም ልጅ አሳውን ወደ የብስ አወጣው። ያም መልአክ አሳውን አረደው እረደው አለው። ጉበቱንና ልቡን አሞቱን የሚያዝ አጥብቀ ጠብቀው። ያም ልጅ መልአኩ እንዳዘዘው አደረገ። አሳውንም ጠብሰው በሉ። ሁለቱ ሁሉ ገዝግሰው ሄደው ወደ በጣኔስ ደረሱ። ያም ልጅ መልአኩን አንተ ወንድሜ አዛሪያ የዚህ አሳ ሀሞቱና ጉበቱ ለምንድን ነው አለው። መልአኩም ክፉ ጋኔን ያደረበት ቢኖር ወይም የረከሰ ረቂቅ ጋኔን ያደረበት ቢኖር ጉበቱና ልቡን ለዚያ ሰው በፊቱ ያጤሱለታል። ሴትም ብትሆን ያጤሱለታል። ከዚያም በኋላ አይታመምም። ብልዝ ባለበት ሰው አሞቱን ደቁሰው ይኩሉታል። ወደ ራጊስም በደረሱ ጊዜ መልአኩ አንተ ወንድሜ፣ ዛሬ በራጉኤል ቤት እናድራለን፣ እርሱ ዘመድህ ነው ስሟ ሳራ የሚባል አንዲት ልጅ አለችው። የእርሷ ርስት ይደርሳልና ሚስት ልትሆንልህ ይሰጥህ ዘንድ የራሷን ነገር እናገራለሁ አለው። አንተም ከዘመዶቿ የተወለድህ ነ ልጅቱም ያማረች አዋቂ ናት። አሁንም ስማኝ፣ ለአባቷ ነግረዋለሁ። ስለ ሙሴ ሕግ ራጉኤል ለሌላ ሰው ይሰጣት ዘንድ አይወድምና ከራጊስ በተመለስን ጊዜ በዓል እናደርጋለን ከሰው ሁሉ ተለይቶ ርስቷ ለአንተ ይደርሰሃልና ለሌላ ሰው ከሚሰጣት ብትሞት ይወዳል። ያም ልጅ ይህን መልአክ፣ አንተ ወንድሜ አዛሪያ ያቺን ልጅ ለሰባት ሰዎች እንዳጋቧት እኔ በሰማሁ በሰርግ ጊዜ ሁሉም ሞቱ። አሁንም እኔ ለአባቴ አንድ ብቻ ነኝ፣ ባገባሁ ጊዜ የእናትና የአባቴንም ሰውነት በጭንቅ ወደ መቃብር እንዳላወርድ ፈራለሁ የሚቀብራቸው ሌላ ልጅ የላቸውም አለው ያም መልአክ ከዘመዶችህ ሚስት ታገባ ዘንድ አባትህ ያዘዘህን ቃል አታስብምን አለው አሁንም አንተ ወንድሜ ስማኝ ከዘመዶችህ የተወለደች እርሷ በዚህ ሌሊት ሚስት ሆና ትሰጥሃለች ና የጋኔኑን ነገር ግን አያሳዝንህ ወደ ጫጉላ ቤት በገባህ ጊዜ የደቀቀ እጣን ከዚህም አሳ ከልቡ፣ ከጉበቱ አምጥተህ አጢስበት። ያንን ጋኔኑን በሸተተው ጊዜ ይሸሻል፣ ለዘላለሙ አይመለስም። ወደ እርሷም በገባ ጊዜ ሁለታችሁ ይቀርባይ ወደ ሆነ ወደ እግዚአብሔር ጸልዩ፣ ይቅር ብሎ ያድናችኋል። ከጥንት ጀምሮ አንተን አዘጋጅቶኋልና፣ እንግዲህ ወዲህ አትፍራ። አንተ ታድናታለህ፣ እርሷም ካንተ ጋራ ትሄዳለች። ከእሷም ልጅ እስክትወልድ እንድትወልድ እነግርሃለሁ። ጦቢያም ይህን ሰምቶ አደነቀ። ሰውነቱም እርሷን አሰበች። ወደ በጣኔ ስም ደረሱ።